ሄው እንግዲህ ልጆቼ ልጅ እንግዲህ ምታዋት ልጅ ከዛሬ ከ15 ሰላም ጤና ይስጥልኝ። የቻናሌ ቤተሰቦች በያላችሁበት የክርስቶስ ኢየሱስ ሰላም ጸጋና ምህረት ይብዛላችሁ። አሁን ቀጥዬ የማስተላልፈውን በመጀመሪያ ሀገሪቱን ለሚመራው ለመንግስት ሲሆን፣ ቀጥሎ ደግሞ ምናልባት ልቦና ሰጥቷቸው የሚንቀሳቀሱ ከሆነ ለመንበረ ፓትርያርክ ጠቅላይ ጽህፈት ቤትና ለሚመለከታቸው ይሆናል ማለት ነው። እኒህ ሰውዬ ስትሰማቸው አንደኛ የልጅቱን ቤት ለመሸጥ በመተት እንደሸጡላት እንዳሻሻጡላት ከአንደበታቸው ሰምተናል። ይሄ መነኩሴ ነኝ ነው የሚለው የያዘው በትረ መስቀል ነው። እንደገና ደግሞ ያደረገው የመቃርስ ወንጦንስ ተብሎ የሚታመነው ቆብ ነው። ምንም እንኳን በቆብ ውስጥ የተደበቀ ምንዝርና ቢሆንም እሱን ጊዜ እና ሌላ ጊዜ ይፈታ። አሁን ግን ልላችሁ የፈለግኩት መንግስትን ከማከብርበትና ከማደንቅበት አንዱ ብዙ ጊዜ በሃይማኖት ካባ የሚደረጉ ማንኛቸውንም ውንብድናዎች ሳጋልጥ ወዲያው ተከታትሎ ተግባራዊ ያደርግልኛል ስለዚህ ለመንግስታችን አሁንም ቢሆን ክብር ምስጋና ልቸር ፈልጋለሁ ላከብረው ፈልጋለሁ ላመሰግነውም ፈልጋለሁ ምክንያቱም ምንም ስለሆነ አይደለም ማንነቴን ገብቶት ተረድቶ ቀጥታ እርምጃ እየወሰደ ስላለ ደስ ይለኛል። አሁንም ቢሆን መጀመሪያ አይኖቼን ላነሳ የፈለግኩት ወደ መንግስት ነው፣ በምድር ለሚመራን የብልጽግናው መንግስት ማለት ነው። ምክንያቱም ይሄ መንግስታችን የሚያምነው ሰርቶ በመለወጥ ነው፣ ሰርቶ ሀገር ትበለጽጋለች በሚል ነው እየሰበከን ያለ እያስተማረን ያለ ስለዚህ እኔ ምንም እንኳን መንፈሳዊ አገልጋይ ብሆንም በምድር ላሉት ባለስልጣናት እንድገዛ መጽሐፍ ቅዱስ ያዘኛል። አንዳንዶቻችሁ ገና ከማለዳው ከንግግሬ ምን ልትሉ እንደምትችሉ ስለሚገባኝ፣ አይመለከተኝም የሚመለከተኝ ግን የምድሬ ጉዳይ ነው፣ የቤተ ክርስቲያን ጉዳይ ነው የሚመለከተኝ የህዝቤ ጉዳይ ግን ይመለከተኛል። ስለዚህ ምንድን ነው እየሆነ ያለው? ይቺ ሴትዮ አሻሻጭ ያገኘችው በመተት በኩል ነው። በአስማተኛው በማጅሻኑ መነኩሴ በኩል ነው። ይህም መነኩሴ ደግሞ ቤተ ክህነቱ፣ ቅዱስ ሲኖዶሱ፣ ብፁዕ ቅዱስነታቸው፣ የመንበረ ፓትርያርክ ጠቅላይ ጽህፈት ቤት ብፁዕ ቅዱስ ስራ አስኪያጁም እርምጃ መውሰድ ቢያቅታቸው አሁን መንግስት ደግሞ ምልል እንደሚችል እኔ አንድ ፍልስፍና አልቀበልም። መንግስት በሃይማኖት ሃይማኖት በመንግስት አልቃይገባ ይገባ የሚለው ፍልስፍና አልቀበለውም እኔ ገደብ ሊኖረው ይችላል፣ ግን በእንደዚህ አይነት ውንብድና በእንደዚህ አይነት የመስቀል ውስጥ ካባ ሽፍታነት፣ የቆብ ውስጥ ሽፍታ፣ የካባ ውስጥ ውንብድና ምንዝርናን ግን መንግስት ከታገሰ በእውነት ለምድሪቱ ብልጽግና የሚያስብ መንግስት አይደለም ማለት ነው። ምክንያቱም ሰርተን ነው መለወጥ ያለብን፣ የምናገለግል አገልግለን ምድራችንን ማበልጸግ አለብን። እውነተኛውን ወንጌል ሰብከን እንደገና ደግሞ የምንሰራ ደግሞ የእጆቻችን ስራዎች ተባርከው ምድር መበልጸግ አለባት። እንደዚህ አይነት መነኩሴ እንደዚህ አይነት ብዙ ገና ያልተገለጡ ይሄ እግዚአብሔር ስለገለጠው ነው። ችግር የገጠማችሁ ወደ እኔኑ እኔ ጋ እኔ እሰራላችኋለሁ፣ መተት እሰራላችኋለሁ እያለ ያለው። ስለዚህ መንግስት ሆይ በደንብ ስማል። እስከ መንበረ ፓትሪያርክ ጠቅላይ ጽህፈት ቤት በመግባት መተተኞችን እኛ እናጋልጣለን። አንተ ደግሞ ተቀብለ አደብ እንድታስገዛቸው ለአንተ አደራ እንላለን። መንግስት ከእግዚአብሔር በታች ቀኛችንን ልትይዝልን ራሳችንን ለአንተ አደራ እንሰጣለን። ነገሮች ጥሩ አይደሉም። በአሁኑ ሰዓት ማንም ሽፍታ ማንም ወንበዴ እየተነሳ የሚፈነጭባት መድረክ እየሆነች ነው ቤተክርስቲያኒቱ። ስለዚህ መንግስት በአይነ ቁራኛ እንድትከታተልልን አደራ እላለሁ። ሲቀጥል ይሄ መነኩሴ ምንድን ነው ሊሆን የሚገባው? እንደዚህ ነው መቀጠል ያለበት፣ መሰሎቹም እንደዚህ ነው መቀጠል ያለባቸው። እኔ በአስቸኳይ አስጠንቋዩም ጠንቋዩ መነኩሴም ይቺ ኮረዳ ሴት ይቺ ጎልማሳ ሴትዮም ተይዘው ሊገሰጹ ይገባል። ሌሎች ከነሱ ሊማሩ ይገባል። ምክንያቱም ለምድራችን ብልጽግና መርገሞች ስለሆኑ እኔ ካሁን ቀደም በቀደምም ትናንትም ተናግር ያለው አንዳንድ ቪዲዮችን ዱዌት እስኪች ስኪች በማድረግበት ሰዓት ኦርቶዶክስ እኮ በመተት እየተወቀሰች እኮ ነው ያለችው። የቤተ ክርስቲያኒቱ መሰረትና አመጣጥ ግን ይሄን አይፈቅድም። ታሪኳን ወደኋላ ልታጠኑ ይገባል። ቤተ ክርስቲያኒቱ ጥንቆላ አትፈቅድም፣ መተት አትፈቅድም። ግን በተጓዳኝ የሚነሱ ጠንቋዮች ቤተ ክርስቲያኒቱ ስሟን እያጠፉ ስለሆነ መንግስት እጁን አስረዝቦ እነዚህ ሊያጸዳልን ግን ይገባል። ለምን መንበረ ፓትርያርክ ላይ ያሉት ወገኖች ራሳቸው ከዚህ የጸዱ ስላልሆኑ ሊያስወግዷቸው ሊያጸዷቸው ስላልቻሉ ፕሊስ። ሲቀጥል ጠቅላይ ቤተ ክህነት የት እንዳለ ራስህን ፈትሽ። ቅዱስ ሲኖዶሱ ራሳችሁን ፈትሹ። ብፁዕ ቅዱስ አባታችን ራስዎትን ይፈትሹ። በዙሪያዎት ያሉ አስነዋሪ ሰዎችን ያጽዱ። ሁሌ የምንዋጋው እንደዚህ አይነት ነገር ይጽዳ ነው። ለምድራችን እንቀናለን። ምድሪቱ ከመተተኞች መጽዳት አለባት። ወደ ብልጽግናዋ ከፍታ መፍጠን አለባት። እንዴ አገልጋይ ብንሆንም እኮ የብልጽግና ተቃዋሚዎች አይደለንም። እኛ ብልጽግና እኮ የወንጌል ክፍል እኮ ነው አንዱ ራሱ እንዴ ክርስቶስ የሞተው ክርስቶስ የጎሰቆለው ምድር እንድትሞት እንድትጎሰቁል አይደለም፣ እንድትበለጽግ ነው ወገኖቼ። ስለዚህ እንደነዚህ አይነት ሰዎችን ልታጸዱልን ይገባል። መንግስት፣ ይድረስ ቅድሚያ ለአንተ ሲቀጥል ደግሞ በህይወት ካለህ መንበረ ፓትርያርክ ጠቅላይ ጽህፈት ቤት ቀጣይ ለአንተ አመሰግናለሁ።